ዛሬ አብረን የምንካፈለውን ቃል ሮሜ ምዕራፍ 4 ቁጥር አምስት ላይ የተመሰረተ ሲሆን ርዕሱም ኃጢአተኛውን በሚያጸድቅ በእግዚአብሔር እመን ብያለሁ። ሮሜ ምዕራፍ አራት ቁጥር 5። ሮሜ ምዕራፍ 4 ቁጥር 5 እንዲህ ይላል ነገር ግን ለማይሰራ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ይላል። በተለይም ከቁጥር አንድ እስከ አምስት ያለውን ብናነብ ጥሩ ስዕል ይሰጥናል ብዬ አምናለሁ። ሀሳቡን ለመያዝና ለመጨበጥ ይረዳናል ብዬ አምናለሁ። ቁጥር አንድ፣ እንግዲህ በሥጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍም መጽሐፍስ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሠራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሠራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ይህ አባባል አያስደንቅም ምን ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል የመስቀሉን ትምህርት የሚቃወሙና የሚጠሉ ሰዎች ይህ አባባል ላይ ተመርኩዘው እግዚአብሔርን ሊከሱ ይሞክራሉ እንዴት ክፉ ሰዎችን ያድናል እንዴት ኃጢአተኞችን ያድናል እንዴት መርዛማ የሆኑ ሰዎችን ያድናል እና ይህ ትክክል አይደለም ይላል ይህንን ክስ በተመለከተ መጽሐፍ ቅዱስ የሚለውን እንስማ በባሪያው በጳውሎስ አንደበት በመንፈስ ቅዱስ በሆነ መረዳት ወይም መነዳት ኃጢአተኞችን የሚያጸድቅ የሚል ስያሜ ለራሱ ሰጥቶ እግዚአብሔርን እንመለከታለን ጻድቃን ያልነበሩትን ጻድቃን አደረጋቸው። ይቅርታ የማይገባቸውን ይቅር አላቸው። ለንነቱም ሆነ የእግዚአብሔር ጸጋ ለጻድቃን ጽሞ ኃጢአት ለሌለባቸው ለንጹሐንና ለቅዱሳን ሰዎች ብቻ እንደሆነ አስበህ ይሆን ይሆናል። ማለትም ከኃጢአት ነፃ ለሆኑ ሰዎች እንደሆነ አስበህ ሊሆን ይችላል። ምናልባትም አንተ እጅግ በጣም ጥሩ ሰው ሆነ ቢሆን እግዚአብሔር ስለ መልካምነትን እንደሚሸልምህ አስበ ሊሆን ይችል ይሆናል። ምናልባትም የማትጠቅምና የማትረባ ሰው እንደሆን ካስበህ የእግዚአብሔርን ምሕረትና ይቅርታ ወይም ሞገስ በምንም አይነት ሁኔታ እንደማይገባ አስበህ ይሆናል። ታዲያ ይህንን የሮሜን መልክ ምዕራፍ 4 ቁጥር አምስትን ስትመለከት ሳትደነቅ አልቀረም። መደነቅህም አያስገርምም። ታላቅ ስለሆነው የእግዚአብሔር ጸጋ ምንም እንኳ የተለማመድን ብንሆንም ከመገረምና ከመደነቅ አናቋርጥም። ለዘላለም እናስገረመንና እንዳስደነቀን ይኖራልና፣ አስገራሚ ነው። ቅዱስ እግዚአብሔር ኃጢአተኛውን ማጽደቁ፣ ቅዱስ ያልሆነውን ሰው ማጽደቁ እርግጥ ትክክል ነው። ለአንዳንዶች ግን ትልቅ ጥያቄ ይፈጥርባቸዋል። ተፈጥሯዊ በሆነው ልባችን በልባችን ባሉት ሕግጋት መሰረት ስለ መልካምነታችን፣ ስለ መጥቀማችን፣ ስለ ማንነታችን፣ ሁልጊዜ ስለ ደግነታችን ልናወራ እንችል ይሆናል። በመሆኑም የእግዚአብሔርን ትኩረት ወደ ራሳችን ለመሳብ የሚያበቃ አንድ ነገር በውስጣችን መኖር እንዳለበት በግትርነት አምነን ሊሆን ይችላል። ይህም ሰዋዊ አመለካከት ሁሉን የሚያውቅና ሁሉን የሚያይ በውስጣችን ምንም የጽድቅ ነገር እንደሌለ ያውቃል። ጻድቅ የለም አንድ ስንኳ ሲል ሰውን ሁሉ ሮሜ ምዕራፍ ሶስት ቁጥር አስር ሲያሳስብና ሲከስ እንመለከታል። ቃችን እንደ መርገም ጨርቅ እንደሆነ እግዚአብሔር ያውቃል። እዚህ ነው ኢሳያስ 64 ቁጥር 6 ላይ ጽድቃችሁ እንደ ምርገም ጨርቅ ነው ያለው። በመሆኑም ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ጻድቃንን ፍለጋ ሳይሆን ኃጣንን ፍለጋ ነው፣ ኃጢአተኞችን ፍለጋ ነው። ጻድቃን ስለሆንን አልመጣም። ነገር ግን እኛ ኃጢአተኞችን ጻድቃን ሊያደርገን ወደዚህ ምድር እንደመጣ የእግዚአብሔር ቃል ይነግረናል። ኃጢአተኛውን ማጽደቅ የሰው መብት አይደለም ወይም በሰው ስልጣን ስር አይደለም። አንዳንዶች ኃጢአተኛውን ለማጽደቅ ይህንን አድርግ፣ ያንን በጥስ፣ ያንን ቀንጥስ ሲሉ ይሰማሉ። ነገር ግን ኃጢአተኛውን ማጽደቅ የሚችለው እግዚአብሔር ብቻ ነው። ኃጢአተኛው በሌላ በምንም አይነት መንገድ በራሱ መንገድ መጽደቅ አይችልም። በራሱ ስራ መጽደቅ አይችልም። ይህንን ማድረግ የሚችለው ማጽደቅ የሚችለው እግዚአብሔር ብቻ ነው። ይህ ለእግዚአብሔር ብቻ የተጠበቀ እግዚአብሔር የሚሰራው ተአምር ነው። ለዘላለም ጻድቅ የሆነ ሉዓላዊ አምላክ በምድር ላይ ጻድቅ ሰው ኃጢአት ነፃ የሆነ ማንም ሰው እንደሌለ ያውቃል። በመሆኑም በዘላለማዊ ሉዓላዊነቱና አምላክነቱ አስደናቂ በሆነው ፍቅሩ ኃጢአተኛውን የማጽደቁን ሥራ ሰራ። እግዚአብሔር የራሱ የሆነ መንገድን ቀየሰ፣ ኃጢአተኛውን ያጸድቅ ዘንድ፣ ኃጢአተኛው በፊቱ ተቀባይነት ይኖረው ዘንድ፣ ከኩነኔ በታች ያለውን የሰው ልጅ ከመተላለፉ ነፃ የሚሆንበትን መንገድ ቀየሰ። ኃጢአተኛውን እንደ ጻድቅ የሚቆጥርበት እግዚአብሔር የተመሰገነ ነው። ሁልጊዜ እግዚአብሔር ለሰው ልጅ መልካም ነገርን ያስባል። ከመጀመሪያው ጀምሮ ሰው ከመስመር በወጣ ጊዜ ሰውን ካለበት ስፍራ የፈለገው እግዚአብሔር ነው። ዛሬ ይህ የእኛ ታሪክ ነው። ይህ የአንተ ታሪክ ነው። ይህ የአንቺ ታሪክ ነው። ሁነኔ በታች ያለውን የሰው ልጅ ከመተላለፉ ነፃ የሚሆንበትን መንገድ እግዚአብሔር ቀይሷል። ኢየሱስ ክርስቶስ ኃጢአተኞችን ሊያድን ወደዚህ ዓለም መጣ። ይህ አስደናቂ ነገር ነው። ህዝቡን ከኃጢአታቸው ያድናቸዋልና ስሙንም ኢየሱስ ትለዋለህ ብሎ መልአኩ ለዮሴፍ እንደተገለጠ እንመለከታለን። እግዚአብሔር የተመሰገነ ኢየሱስ ክርስቶስ ኃጢአተኛውን ሊያድን ወደዚህ ዓለም መጣ። ይህ አስደናቂ ነገር ነው። በተለይም ከሁሉም በላይ የተደሰቱበት ያሉት በዚህ ህይወት ውስጥ ያሉትን ያስደንቃል። እግዚአብሔር አጸደቀኝ ማለት እንዴት አስደናቂ የምስራቹ ነው። ብዙ ጊዜ ግን ሰው ራሱን ለማጽደቅና በራሱ የጽድቅ ስራ ወደ እግዚአብሔር ለመቅረብ ሲሞክር ይታያል። ለራሳችን ስናስብ አለመብቃታችንን በጥፋትና በክፉ ነገሮች መበከላችንን ከእግዚአብሔር ፍቅር የለየን የኃጢአት ክምር ህይወታችን እንዳለ እንመለከታለን። ሙሉ በሙሉ በእምነት መጽደቃችን እውን ነው። ኃጢአተኛውን በሚያጸድቅ በማመን ይህም በክርስቶስ ኢየሱስ ነው። ፍጹም ጻድቃን አድርጎናል። የእግዚአብሔር ወራሾች አድርጎናል። ከክርስቶስ ጋር አብረን ወራሾች ነን ይላል እግዚአብሔር ቃል ነገር ግን በተፈጥሯችን ከኃጢአተኞች ሁሉ ይልቅ ኃጢአተኞች ነን ሐዋርያ ጳውሎስ ከኃጢአተኞች ሁሉ ዋና እኔ ነኝ ይላል ኃጢአተኝነቱን ተረዳ እግዚአብሔር መንገድ መውጣቱን ተረዳ ይህ ሰው ሃይማኖተኛ ሰው ነበር እግዚአብሔርን የሚያገለግል መስሎት በራሱ መንገድ በራሱ ሩጫ ላይ እያለ ነው ጌታችን ኢየሱስ ክርስቶስ በደማስቆ መንገድ ላይ እንደተገናኘ፣ በተፈጥሯችን ከኃጢአተኞች ሁሉ ይልቅ ኃጢአተኞች የማይገባንን እንደሚገባን አድርጎ እግዚአብሔር ቆጥሮናል። በመንገዱ የተመላለስን ይመስል አስቀድሞ ወዶናል። እኛ ግን የቁጣ ልጆች በነበርንበት ጊዜ እግዚአብሔር ወዶናል፣ እግዚአብሔር ጠርቶናል። በዚህ የማይገለም በዚህ የማይደነቅ ማን ነው? ለእግዚአብሔር አይኖቻችንን ከፍቶ ይህን ታላቅ የደህንነት ሥራ፣ የእግዚአብሔርን ምሕረት፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ፍቅር ማየት ከቻልን እንደነቃለን፣ እንገረማለን። በዚህ እየተደነቅን ወንጌሉ ምን ያህል ይህንን እንዳቀረበልን ልብ እንድንል ይፈልጋል እግዚአብሔር። ኃጢአተኛውን ካጸደቀ አንተንም ያጸድቀሃል። አንተ በጣም ደግ ሰው ከመሆንህ የተነሳ አይደለም፣ መልካም ከመሆንህ የተነሳ አይደለም። በዚህን ሰዓት ይላል ተለወቅ ሰው ከሆንክ ይህ አንተን በትክክል ይገልጣል። ያለ እግዚአብሔር ኖረሃል። የጻድቅ ተቃራኒው ነበር። በአንድ ቃል አጢያተኛ ነበር አጢያተኛ ነበር። ምናልባት ወደ ቤተክርስቲያን እግዚአብሔርን ለማምለክ ብቅ ብለህ አታውቅ ይሆናል። የእግዚአብሔርን ጊዜ የእግዚአብሔርን ቤት፣ የእግዚአብሔርን ቃል ቸል ብለህ ይሆናል። በጣም የሚያሳዝነው የእግዚአብሔርን መኖር ተጠራጥረህ አፍ አውጥተህ ተናግረህ ይሆናል። ምንም እንኳ ዙሪያህና ምድር እግዚአብሔርን መገኘት ኃይሉንና አምላክነቱን ብትናገርም፣ ዓይኖችህን ሁን ብለህ ዘግተህ ይሆናል። ሕይወትህን ሁሉ እግዚአብሔር የሌለ ይመስል ኖረህ ይሆናል። የእግዚአብሔርን አለመኖር በማስረጃ ለማረጋገጥ ሞክረህ ይሆን ይሆናል። በአጠቃላይ ኑሮ ዘመንን እግዚአብሔር አልባ ሆኗል። ታዲያ አንተ ኃጢአተኛ ተብለህ ብትጠራ ይደንቃልን? በእርግጥም ኃጢአተኛ ነህ። ሃይማኖተኝነት መልክ ቢኖርህ፣ ቅድም እንዳልነው እንደ ጳውሎስ ሃይማኖተኝነት መልክ ነበረው። ነገር ግን እያሳደደ የነበረው ማንን እንደሆነ አላወቀ። ለሃይማኖቱ ቀናይ ሆኖ እየተሯሯጠ እግዚአብሔርን አገለገልኩ እያለ በነበረበት በደማስቆ መንገድ ላይ ጌታችን ኢየሱስ ክርስቶስ የመውጊያውን ብረት ብትቃወም አንተ ይብስብሃል አለ። ጌታ ሆ አንተ ማንህ ብሎ ሐዋርያው ጳውሎስ ወይም ሳውል እግዚአብሔርን ጌታን በጠየቀ ጊዜ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ ብሎ እንደመለሰለት የሐዋርያ ሥራ ምዕራፍ ዘጠኝ ላይ እንመለከታለን። የሃይማኖተኝነት መልክ ቢኖር ነገር ግን ልብ በእግዚአብሔር መንገድ ላይ ከሌለ ከአጠኝተኝነት ዘድመት ያረጋግጣል። ከእግዚአብሔር ሕዝብ ጋር ብትገናኝ፣ ነገር ግን በግል ከእግዚአብሔር ጋር ካልተገናኘ፣ የመዘምራን አባል ብትሆን፣ ነገር ግን ከልብ ግል እግዚአብሔርን የምታመሰግን ባትሆን ለልብ ለእግዚአብሔር ፍቅር ባይኖርና የእግዚአብሔርን ትእዛዝ በህይወት ካልተለማመድከው ይህ ወንጌል ከተላከላቸው ሰዎች መካከል አንዱ ትመስላለህ። ወንጌል ለአንተ ነው፣ ኃጢአተኛውን ያድን በጌታችን ከኢየሱስ ክርስቶስ የተሰጠው የምስራች ጋር ነው። ይህም ወንጌል እግዚአብሔር ኃጢአተኛውን የሚያጸድቅ ነው ይላል። ይህም በጣም አስደናቂ ነው። እግዚአብሔር ላንተ አዘጋጅቶልሃል። ላንተ ተስማሚ ነው። ብትቀበለው መልካም ነው። ተቀበለው፣ ያዋጣል። አእምሮ ያልጎደለው ሰው ከሆንክ ይህን አስደናቂ የሆነ የእግዚአብሔርን ጸጋ ላንተ ላለው ያዘጋጀውን ኃጢአተኛውን የሚያጸድቅ ጸጋ ትለዋል። ስለዚህ ታዲያ ለምን አትጸድቅ? በአንድ ጊዜ ለምን አትጸድቅ? ኃጢአተኛውን በሚያጸድቀው በእግዚአብሔር። የእግዚአብሔር ድነት ለኃጢአተኞች እና ብቃት ለሌላቸው፣ ላልተዘጋጁ እና ለማይገባቸው ነው። ለዚህ ነው ኃጢአተኛውን ለሚያጸድቅ ለሚያምኑ፣ የራሳቸው ጽድቅ ለሌላቸው። ምናልባት አንተ ጻድቅ እንደሆንክ፣ በራስ ብቁ እንደሆንክ የምታስብ ከሆነ የጽድቅ ስራህንን በአግባቡ እየሰራ እንደሆነ የምታስብ ከሆነና የራስ ጽድቅ እንዳለህ የምታስብ ከሆነ የእግዚአብሔር ጽድቅ አያስፈልግህም ማለት ነው። ስለዚህ አዳኝም ሆነ ምህረት አያስፈልግህም ማለት ነው። ታዲያ ጽድቅ ስለምን ያስፈልግሃል? እንደዚህ አይነት አጓጉል ዝንባለ ያለ ሰው ከሆን የራስ ጽድቅ የትም አያደርስ። ያንተ መውጣት መውረድ እግዚአብሔር የሌለበት መውጣት ነው። ያንተ ሀሳብ፣ ያንተ ጽድቅ ወደ እግዚአብሔር አያቀርብህም፣ እግዚአብሔር ፊት ሞገስ አያስገኝልህም። ለአይነቱ ሰው በህይወቱ እያለ በቁም መውጣት ነው። ጽድቅ የራስ ስራ ከሆነ ተጭበርብረሃል ወይም አጭበርብረሃል። ምክንያቱም መጽሐፍ ቅዱስ አይዋሽምና ነው። ጻድቅ የለም አንድ ስንኳ አስተዋይም የለም፣ ሁሉ ተሳስተዋል በአንድነትም የማይጠቅሙ ሆኗል ይላል። በመሆኑም በራሱ ጽድቅ ለሚታመን ወንጌል የለን ቃልም የለን። ኢየሱስ ክርስቶስ የመጣው ጻድቃንን ለመፈለግ አይደለም። ስለዚህ ክርስቶስ ያላደረገውን እኔም አላደርግም ሲል ታላቁ ሰባኪ ስፐርጅን በአንድ ወቅት ተናግሯል። እንዲህ አይነት ሰዎች የራሳችሁን ጽድቅ ድክመት እስክታውና ተጠይፋችሁት እስክትሸሹና ኃጢአታችሁን ተረርታችሁ አዳኝ ወይም ኃጢአተኝነታችሁን ተረርታችሁ አዳኝ እንደሚያስፈልጋችሁ እስክታምኑ በስርት ውስጥ ነው ያላችሁት። ሰው በኃጢአት ይታሰራል። ሰው በሽታ ይታሰራል ሰው በአጋንንት ይታሰራል ሰው በተለያዩ ልማዶች ይታሰራል። እንዲህ አይነቱ እስራት መፍታት የሚችል ነፃ ማውጣት የሚችል የጌታችን የኢየሱስ ክርስቶስ ወንጌል ብቻ ነው እግዚአብሔር ብቻ ነው። በሽተኛ በሌለበት መንደር ያለ ሐኪም በዛ ስፍራ ምንም አይሰራም። እምጤነኞች ከሆኑ በሽተኛ ወዳለበት አካባቢ ነው መሄድ ያለበት። ነገር ግን ወደንም ጠላንም አወቅንም አላወቅንም ሁላችንም በሽተኞች ነን። ከእግዚአብሔር መንገድ ይወጣን በራሳችን ፈቃድና በራሳችን ምኞት የተነዳን የእግዚአብሔርን ሀሳብና የእግዚአብሔርን ትዕዛዛት ያፈረስን ኃጢአተኞች ነን። ለዚህ ነው እኔ ጻድቃንን ልጠራ አልመጣም ኃጢአተኞችን እንጂ ያለ ለዚህ ነው ከናሞች ባለመድኃኒት አያስፈልጋቸውም፣ ያሉ ያላበደረውን የሚምር የለም። ምሕረት ለማድረግ የፈለገ ባለጠጋ ያላበደረውን አይምርም። ላበደራቸው ነው ምሕረትን የሚያደርገው። ማርቆስ ምዕራፍ ሁለት ቁጥር 17 ላይ መድኃኒት የሚያስፈልጋቸው በሽተኞች እንደሆነ በሽታን ከሌለ ባለመድኃኒት አያስፈልግም። በሽታ ከሌለ ባለመድኃኒት አያስፈልግም። ይቅርታ ለኃጢአተኛው እንጂ ለጻድቅ አይሆንም። ያልጠፋውን የሚፈልግ የለም። ኢየሱስ የጠፋውን ሊያድን ነው የመጣው። ኢየሱስ የሞተውና ቤዛ የሆነው ለኃጢአተኞች ነው። ሐሰተኛ ትህትና የተላበሱ እስካልሆኑ ድረስ ለኃጢአተኞች የምሕረት ደጁ ክፍት ነው። ኢየሱስ ኃጢአተኞችን ይወዳል። ኃጢአተኞችን ይጠራል። ኃጢአተኞችን ካሉበት ኃጢአት አዘቅት ውስጥ ያወጣል። አንደኛ ጢሞቴዎስ 1:15 ላይ ኃጢአተኞችን ሊያደም እንደመጣ ይናገራል። ሉቃስ 3:9 ላይ አንደኛ ጢሞቴዎስ 1:15 ላይ የእግዚአብሔርን ምሕረት እና የእግዚአብሔርን ቸርነት የእግዚአብሔርን ዓላማ እንመለከታለን። ያልጠፋህ ከሆንክ ለምን አዳኝ ያስፈልገሃል? እረኛ ያልጠፋህ በግ ሊፈልግ ይሄዳልን? መድኃኒት ለበሽተኛ ነው። ካልታመምክ መድኃኒት አያስፈልግም። መንቃት ወይም መነሳት ትንሳኤ ለሞተ ሰው፣ ነጻነት ለታሰረ። ብዙ ጊዜ ብዙ ሰዎች ራሳቸው ጽድቅ በመመካት የእግዚአብሔርን ጽድቅ ቸል ሲሉ፣ የእግዚአብሔርን ምህረትና የእግዚአብሔርን ቸርነት ሲያናንቁ እና ሲያታጥሉ ይታያሉ። ነገር ግን ትክክለኛ ያሉበትን ሁኔታ ለማየት አይኖቻቸው ቢከፈት የራሳቸውን ጽድቅ አስጠያፊ ጽድቅ እንደሆነ፣ እንደ መርገም የሆነ ጽድቅ እንደሆነ ያስተውሉ። ወንጌል ሊኖር የቻለው ኃጢአተኞች በመኖራቸው አንተ ያልተገባ መድኃኒት የሚያስፈልግህ የገሃነም ፍርድ የሚጠብቅ ከሆንክ ወንጌል በእርግጥ ላንተ ነው የተዘጋጀው። እኔ ይህንን ሰው ይህንን ሊያሳይ አይችልም። ይህንን ላሳይ ሞክር ያለ ያድን የሚችለው አይን መክፈት የሚችለው ጌታ ብቻ ነው። ራስን በራስ መንገድ አሁን ከአሁኑ ለማድረግ አትሞክር። ኃጢአተኛውን ወደሚያጸድቀው ና፣ እርሱም በእርግጥ ያደርጋል። ኃጢአተኛውን የሚያጸድቅ ለሚያምን ጽድቅ ሆኖ ይቆጠርለታል። አንድ ታሪክ በአንድ መጽሐፍ ላይ የተለየ መልእክት ሳዘጋጅ አነበብኩኝ። አንድ አርቲስት ነው አካባቢ ያለውን ከተማ ከሳለ በኋላ ገና ስዕል ውስጥ አንዳንድ ማስገባት ያለበት ካረክተሮች እንዳሉ ይገባውና፣ እነዚያም ከሰባቸው ካረክተሮች አንዱ በከተማ ውስጥ ቆሻሻ የሚጥል ወይም ደግሞ የሚያጸዳ አንድ ሰው እሱም እዛ ስዕል ውስጥ ሊያካትት ፈለገ እና ይህንን ሰው ይሄድና ነገ በዚህን ሰዓት በዚህን ሰዓት እዚህ እዚህ ቦታ ብትመጣ እከፍልሃለሁ እና ፈልጋለሁ ብሎ ይነግረዋል። ይህ ሰው ጸጉሩን የማያበጥር ብቱቶ የሚለብስ እንደገና ጉስቁልቁል ያለ ሰው። አርቲስቱ ይህን ሰው በዛ ስ ውስጥ ሊቀጥ እና በነጋታው በቀጠሮ ስፍራ ያ ሰው ሲመጣ እንደ ቀድሞ ብቱቶ ወይም የተለያየ ነገር ሳይሆን አዲስ ልብስ ለብሶ ቆንጆ ልብስ ለብሶ እንደገና ጥሩ ጫማ አድርጎ ጸጉሩን አበጣጥሮ አምሮበት መጣ። አርቲስቱም ይህንን ሰው ተመለከተውና እንደማይፈልገው ነገረው። ምክንያቱም በስዕል ውስጥ ሊያካትት የፈለገው በዛኛው ሁኔታ ውስጥ የነበረውን ምስጉጉን ያለመሰው ነበረ። እንግዲህ ወገኖችን የራሳችን ጽድቅ ብዙ ጊዜ እንዲህ አይነት ነገር ይመስላል። ራሳችን ጽድቅ ተጀቡነን ራሳችንን ጽድቅ ሰርተን በራሳችን ጽድቅ ወደ እግዚአብሔር ብንመጣ እግዚአብሔርን አያስደስተው እንዳለን ራሳችንን ሆነን ድካማችንን ይዘን ባዶነታችንን ይዘን ራቁታምነታችንን አውቀን በእግዚአብሔር ፊት እግዚአብሔር ባዶችንን እነታችን እንዲሞላ ራቁትነታችንን እንዲያለብስ አለንበት አግዘብት ውስጥ እንዲያወጣ ወደ እርሱ በትዕትና አንቀርብም። በራሳችን ጽድቅ የእግዚአብሔርን ጽድቅ መስራት አንችል፣ እግዚአብሔር መንግስት ከእግዚአብሔርም ጋር እንስማማ አንችልም። ለዚህ ነው ጌታችን ኢየሱስ ክርስቶስ ወደዚህ አለም የመጣ ወንጌልም የሚያስተምርንና የሚናገረው ይሄ ነው። እንግዲህ በምዕራፍ አራት ቁጥር አምስት ላይ ነገር ግን ለማይሰራ፣ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንግዲህ እያንዳንዳችን ራሳችን መመልከት ይህንን መልእክት የምትሰማ ወንድሜ ወይም እህቴ ሆይ ወገኖቼ ሆይ በምን አይነት ሁኔታ ውስጥ ነው ያላችሁት? በራሳችሁ ጽድቅ የምትታመኑ ናችሁ? በራሳችሁ ጽድቅ ስራ ወደ እግዚአብሔር መንግስት የምትገቡ ይመስላችሁ ይሆን? በዚህ ቃል ላይ እንደምንመለከተው ጌታችን ኢየሱስ ክርስቶስ ወደዚህ ምድር የመጣበት ዋነኛ ምክንያት እኛን ኃጢአተኞቹን ለማዳን። ኃጢአተኞች ናቸው መድኃኒት የሚያስፈልጋቸው። ኃጢአተኞች ናቸው ጽድቅ የሚያስፈልጋቸው፣ የእግዚአብሔር ጽድቅ የሚያስፈልጋቸው። ኃጢአተኛውን ካለበት አዘቅት ሊያወጣ የሚችለው ጌታችን ኢየሱስ ክርስቶስ ብቻ ነው። ለዚህ ነው በመስቀል ላይ ጌታ እኛን ወክሎ የሰው ልጆችን ዕዳችንን ተሸክሞ ከኃጢአት እና ከዘላለም ፍርድ ዕዳ ነጻ ያወጣል ለዚህ ኃጢአተኛውን በሚያጸድቅ የምናምን እምነታችን ጽድቅ ሆኖ ይቆጠርበታል እንደዚህ ሆኖ በሥጋ አባታችን የሆነ አብርሃም ያደረገው አብርሃም በስራ አይደለም የጸደቀው እንደዛ ሆኖ ቢሆን ኖሮ መልካም በማድረጉ የእግዚአብሔርን አቴንሽን የያዘው በመልካም ስራው ቢሆን ኖሮ በእግዚአብሔር ዘንድ ይህንን ነገር ይህንን ጸጋ አገኘው ማለት አይችልም። መጽሐፍ ግን እንዲህ ይላል እውነቱን ሲናገር፣ እግዚአብሔርም፣ መጽሐፍ እንዲህ ይላል አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። እግዚአብሔርም አብርሃምን አጸደቀ። አመነን ጽድቅም ሆኖ ተቆጠረለት፣ ተቆጥሯል። ቢሰራ ኖሮ የድካሙ ዋጋ ቢሆን ኖሮ ጸጋ ሆኖ አይቆጠርለትም ነበር። ነገር ግን እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። በዛ ላይ በመነሳት ነው ቁጥር አምስት ላይ ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠረል በምዕራፍ ሶስት ላይ ሮሜ ሁሉ ኃጢአትን እንደሰራ የእግዚአብሔርም ክብር እንደጎደለው ነገር ግን በጸጋው ብቻ እንደሚጸድቅ እንደሚድን ይናገራል። ክብር ሁሉ ለእግዚአብሔር። መጽሐፍ እንዲህ ይላል አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። እግዚአብሔርም አብርሃምን አጸደቀ። አመነ ጽድቅም ሆኖ ተቆጠረለት ይላል። ቢሰራ ኖሮ የድካም ዋጋ ቢሆን ኖሮ ጸጋ ሆኖ አይቆጠርለትም ነበር። ነገር ግን እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። እዛ ላይ በመነሳት ነው ቁጥር አምስት ላይ ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። በምዕራፍ ሶስት ላይ ሮሜ ሁሉ ኃጢአትን እንደሰራ እግዚአብሔርም ክብር እንደጎደለው ነገር ግን በጸጋው ብቻ እንደሚጸድቅና እንደሚድን ይናገራል። ክብር ሁሉ ለእግዚአብሔር ይሆን። ስለዚህ የሰው ጽድቅ ሳይሆን ሊያድን የሚችለው የእግዚአብሔር ጽድቅ ነው። ስለዚህ ወገኖችን ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ኃጢአተኛውን በሚያጸድቅ ባዶነታችንን እንወቅ፣ ጉስቁልናችንን እንወቅ፣ ራቡትነታችንን እንወቅ። ከዚህ ካለንበት አዘግቶስ ሊያወጣን የሚችል እግዚአብሔር ብቻ የሆነ እንወቅ። ወደ እግዚአብሔር እንሽሽ፣ ወደ እግዚአብሔር እንሩጥ። እግዚአብሔር ይረዳናል፣ እግዚአብሔርም ለዘላለም ያደለናል። እርሱ የዘላለም አምባ ነው። እሱ የዘላለም ያለንን መንፈሳዊ ሚስጥሩ በየዕለቱ እግዚአብሔር እንዲገልጥልን እንጸል። እግዚአብሔር ይረዳ ይረዳናል። ዓይኖቻችን ይክፈታቸው። እግዚአብሔር ታማኝ ነው። የሊዲያን ልብ እንደከፈተ የአዋርያቱን አእምሮ እንደከፈተ እግዚአብሔር ሊያደርግ ይችላል። ክብር ሁሉ ለእግዚአብሔር።